ንቃተ ህግ ንቃተ ህግ። የፌዴሪ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማኅበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ኅብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከ30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ኅብረትን አቋም ያንጸባርቃሉ ማለት አይደለም። የተከበራችሁ አድማጮቻችን እንደምን ሰንብታችኋል? በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ስም ማጥፋትና ሐሰተኛ ሐሜት የወንጀል ተጠያቂነት በኢትዮጵያ ህግ እንዴት ይታያል? የሚለውን ጉዳይ ሰፋ አድርገን እንመለከታለን። ለዚህም ባለሙያ ጋብዘናል። በዝግጅታችን መሀል የመረጃና ሙዚቃ ግብዣ ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻ አለሙ፣ ፕሮግራሙን በመምራት ትህትና ካሳሁን አብረናችሁን ቆያለን። አሁን የመረጃ ሰዓታችን ላይ እንገኛለን። ብሩክ ድንቁ ይጠብቃችኋል። አብራችሁን ቆዩ። ንቃተ የአጠቃላይ ትምህርት የህግ ማዕቀፍ በኢትዮጵያ ትምህርት ከመሠረታዊ መብቶች በዋናነት የሚጠቀስ እንደመሆኑ መጠን ኢትዮጵያ ፈራሚ በሆነችባቸው ልዩ ልዩ ዓለም አቀፍ የሰብአዊ መብት ሰነዶች ተረጋግጦ ይገኛል። በተያያዘም ሕገ መንግስቱ በአንቀጽ ዘጠና የሀገሪቱ አቅም በፈቀደ መጠን ሁሉም ዜጎች ትምህርት የማግኘት መብት እንዳላቸው ደንግጓል። ይህን መብት ተግባራዊ ለማድረግም የአጠቃላይ ትምህርት አዋጅ ቁጥር 1368 እዝባር 2017 ጸድቆ በሥራ ላይ ውሏል። የአጠቃላይ ትምህርት ምንነት በአዋጁ አንቀጽ ሁለት ንዑስ አንቀጽ አራት መሠረት አጠቃላይ ትምህርት ማለት የቅድመ አንደኛ ደረጃ፣ የአንደኛ ደረጃ፣ የመካከለኛ ደረጃና የሁለተኛ ደረጃ መርሃ ግብር መደበኛና መደበኛ ባልሆነ መርሃ ግብር የሚሰጥ ትምህርት ሲሆን የጎልማሶች ትምህርትን ያካትታል። በጥቅሉ የአጠቃላይ ትምህርት ስንል በቀላሉ ከቅድመ መደበኛ ወይንም ኬጂ ሁለተኛ ደረጃ ወይም ሃይ ስኩል ድረስ ያለውን የሚሸፍን ነው። ከዚህ በተጨማሪ መደበኛ ያልሆኑ መርሃ ግብሮች ማለትም የጎልማሶች ትምህርት በማታ በቅዳሜና እሁድ በክረምት እንዲሁም እንደ ሁኔታው በዲጂታል ስርዓት ወይም ኦንላይን ለርኒንግ የሚሰጡ የአጠቃላይ ትምህርት ስርዓቶችን ሁሉ የሚመለከት እንደሆነ ከትርጓሜው መረዳት ይቻላል። የአጠቃላይ ትምህርት ስርዓት የሚመራባቸው መርሆች ንቃት በአዋጁ አንቀጽ አራት ስር እንደሰፈረው የሀገሪቱ አጠቃላይ ትምህርት አቅርቦት ስርጭትና አስተዳደር በሚከተሉት መርሆች ላይ የተመሰረተ ነው። እነዚህም ትምህርትን በእኩልነትና በፍትሃዊነት ተደራሽ ማድረግ የትምህርት ጥራትና አግባብነትን ማረጋገጥ፣ የአጠቃላይ ትምህርት የትምህርት አመራርና አስተዳደር ባልተማከለና በዲሞክራሲያዊ ውሳኔ አሰጣጥና በተጠያቂነት መርህ ላይ የተመሠረተ እንዲሆን ማድረግ፣ በትምህርት ተቋማት ከሚፈጸሙ ማናቸውም አይነት አድሏዊ አሰራሮች መጠበቅ፣ የተማሪዎችን በነጻነት የማሰብ የመጠየቅና የመመራመር ጥረት ማበረታታት እንዲሁም ለቀጣይ ሁለንተናዊ እድገታቸው የሚያግዙ ክህሎቶችን የሥራ ሥነ ምግባር ደንቦችንና ችሎታዎችን እንዲያዳብሩ ማድረግ በተማሪዎች መካከል የሰላም የአብሮነትና የመቻቻል መንፈስ ማዳበር የሚያስችል የትምህርት አቅርቦት እንዲኖር ማድረግ መልካም አስተዳደርን ማኅበራዊ ተሳትፎና አብሮነትን መሠረት ባደረገ መልኩ ወላጆች አሳዳሪዎች የማኅበረሰብ ክፍሎች የግሉ ዘርፍና ሌሎችም ባለድርሻ አካላት የበኩላቸውን አስተዋጽኦ ሊያበረክቱ የሚችሉበት የትምህርት ልማትና አመራር ማመቻቸት፣ የትምህርት አቅርቦት ሀብትንና ቁሳቁስ አጠቃቀምን ወጪ ቆጣቢ ማድረግና ለሁሉም ፍትሐዊ በሆነ መልኩ የሚዳረስበትን ሁኔታ መፍጠር፣ ሀገራዊ የትምህርት ስርዓትን ከሃይማኖት ትምህርትና ከፓርቲ ፖለቲካ ወገንተኝነት መለየትና ለሀገር በቀል እውቀቶች ልዩ ትኩረት መስጠት የሚሉ ናቸው። ሌሎቹን ዝርዝር ጉዳዮች ደግሞ በሌላ ጊዜ እነግራችኋለን። አድማጮች በመከታተል ላይ የምትገኙት የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁን የንቃተ ሕግ ፕሮግራማችንን ነው። ንቃተ የስም ማጥፋት ወንጀሎች በዓለም አቀፍ ደረጃ እንደየሀገራቱ የተለያየ አተገባበር ሲኖራቸው ሀገራት ከፍትሐ ብሔር እስከ ወንጀል ተጠያቂነት የሚያደርሱ ወይም በሁለቱም የሚዳኙ ህጎችን በማውጣት በሥራ ላይ ሲያውሉ ይስተዋላሉ። ብዙ የምዕራባውያን ሀገራት ከስም ማጥፋት ጋር ተያይዞ ለሚደርሱ ጉዳቶች የፍትሐ ብሔር ውሳኔዎች ላይ ሲያተኩሩ፣ አንዳንድ ሀገሮች በተለይም በካሪቢያንና በምስራቅ አውሮፓ የወንጀል ቅጣቶችን ይደነግጋሉ። አንዳንድ ሀገራት ደግሞ በስም ማጥፋት ወንጀል ሰዎች የሚጠየቁ ከሆነ በዓለም አቀፍ ደረጃ እያደገ የመጣው ሐሳብን በነፃነት የመግለጽ መብት ላይ ያልተመጣጠነ ገዳ ነው ሲሉ ይከራከራሉ። በተለይ ይህን ሐሳብ መነሻ አድርገው የሚሟገቱት የፕሬስ ነጻነት ተሟጋቾች በስም ማጥፋት ሰበብ የሚወሰኑ የወንጀል ቅጣቶች ሐሳብን በነጻነት የመግለጽ መብትን በእጅጉ ይጋፋሉ ሲሉ አምርረው ይወቅሳሉ። በሀገራት ደረጃ ጥቂቶቹን ስናይ አሜሪካ ስም ማጥፋትን እንደ ሕዝባዊ ስህተት አድርጋ ትመለከተዋለች። በእንግሊዝ የስም ማጥፋት ወንጀል ህግ የረጅም ጊዜ ታሪክ ያለው ሲሆን በጽሑፍ በቃል፣ ወይም በሌላ መንገድ ስም ያጠፋ ሰው ይጠየቃል። ክሱን የመከላከልና ወንጀለኛ አለመሆኑን የማረጋገጥ ሸክሙም በተከሳሹ ላይ ይወድቃል። በደቡብ ኮሪያ ደግሞ እውነት ለስም ማጥፋት መከላከያ አይሆንም። የተላለፈው ቃል፣ የምስል ወይም ሌላ አይነት መልእክት የአንድን ሰው ስም የሚያጠፋና መጥፎ እንዲመስል የሚያደርግ ሆኖ ከተገኘ ምንም እንኳ ፍጹም እውነት ቢሆንም ድርጊቱን የፈጸመው ሰው ከተጠያቂነት አይድንም። ወደ እኛ ሀገር ስንመጣ ስም ማጥፋትና ሐሰተኛ ሐሜት በወንጀል የሚያስጠይቅ ድርጊት ሆኖ እናገኘዋለን። በስም ማጥፋት ወንጀል ተጠያቂ ለማድረግ የስም ማጥፋት ወንጀል የተፈጸመበት ሰው በሕይወት ያለ፣ የጠፉ ወይም የሞቱ ሰዎች እንዲሁም በሕግ ሰውነት በተሰጣቸው ድርጅቶች ላይ ሊፈጸም እንደሚችል ከወንጀል ሕጉ አንቀጽ 607 መረዳት ይቻላል። የስም ማጥፋት ተደረገ የሚባለው ስሙ የጠፋው ሰው እንዲጠላ ወይም እንዲዋረድ ወይም እንዲሳቅበትና ስሙ በጠፋው ሰው ላይ ሌላው ሰው እምነት እንዳይኖረው ለማድረግ ወይም መልካም ዝናው አለያም የወደፊት ዕድሉ እንዲበላሽ ለማድረግ ነው። ይህን ያደረገ ሰውም ጥፋተኛ ነው። ለምሳሌ ተላላፊ በሽታ ሳይኖርበት እንዳለበት አድርጎ ማውራት፣ አንዳንድ ነጋዴ ሳይከስር ዕዳውን ለመክፈል አቅቶታል የሚል ወሬ በማሰራጨት ስሙን ማጠልሸት ለስም ማጥፋት እንደ ምሳሌ ልንጠቅሳቸው እንችላለን። ወይዘሮ ሜሮን ብርሃኑ በፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት አቃቢ ሕግ ናቸው። ስም ማጥፋትና ሐሰተኛ ሐሜት የወንጀል ተጠያቂነት በኢትዮጵያ ህግ እስከምን ድረስ ነው? በሚል ዛሬ ባነሳነው ርዕሰ ጉዳይ ዙሪያ ማብራሪያ እንዲሰጡን እንግዳችን አድርገናቸዋል። ሐሰተኛ ሐሜት ያስጠይቃል ከተባለ በሐሜት መልክ የሚቀርበው ወሬ እውነተኛ ሆኖ ቢገኝ እንዴት ሊያስጠይቅ ይችላል? ሐሳብን በነጻነት የመግለጽ መብትንስ አይገድብም ወይ ስንል ጠይቀናቸው ነበር። ማንም ሰው ያለ ማንም ጣልቃ ገብነት ሀሳቡን የመግለጽ ነጻ መብት አለው ይህ ነጻነት በሀገር ውስጥም ሆነ ከሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም ደግሞ በህትመት ስራዎች በስነ ጥበብ መልክ ወይም ደግሞ በመረጥ ነው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃ እና ሀሳብ የመሰብሰብ፣ የመቀበል፣ እነዚህንም ሀሳቦች የማሰራጨት ነጻነቶችን በህገመንግስታችን በህገ መንግስታችን አንቀጽ 29 መሰረት ተደንግጎ ይገኛል። በተመሳሳይም በዚህ ህገ መንግስታችን ስር የፕሬስና የሌሎች መገናኛ ብዙሀን እንዲሁም ደግሞ የስነ ጥበብ ፈጠራ ነፃነት መረጋገጡን ያስቀምጥና ነገር ግን የሰውን ክብርና መልካም ስም ለመጠበቅ ሲባል ሀሳብን በነፃነት የመግለጽ መብቶች ላይ የተለያዩ ህጋዊ ገደቦች ሊደረጉ እንደሚችሉም በግልጽ ደንግጎ ይገኛል ማለት ነው። በዚህ ገደብ አማካኝነት በህግ ጥበቃ የተደረገላቸው የሰዎች መልካም ስምና ክብር ላይ ስም ማጥፋት እና የሀሰት ሐሜት ተደርጎ በሰው ክብር ወይም መልካም ዝምና ላይ ወንጀል ተፈጽሞ ሲገኝ ስም ማጥፋትና የሀሰት ሀሜት ወንጀል ብለን ተጠያቂ ማድረግ እንችላለን ማለት ነው። ስም ማጥፋትና የሀሰት ሐሜት ወንጀል ምንነትን ስንመለከት በወንጀል ህጋችን በግልጽ ስም ማጥፋትና የሀሰት ሐሜት ትርጉሙ በግልጽ አልተቀመጠም። ነገር ግን የኢትዮጵያ ቋንቋ ጥናት ምርምር የአማርኛ መዝገበ ቃላት ላይ እንደተቀመጠው ስም አጠፋ ወይም ማማ የሚለውን ቃል የአንድን ሰው ታሪክ ወይም ዝና በመጥፎ ማንሳት ማጉደፍ ወይም ደግሞ ያልሆነውን ሆነ ብሎ የሚያወራ ሰው ሀሜተኛ ወይም ደግሞ ስም አጥፊ ተብሎ ሊቀመጥ እንደሚችል ትርጉም ሰጥቶታል። በወንጀል ህጋችን አንቀጽ 613 ላይ ይህንን አስመልክቶ ማንም ሰው የሌላ ሰው ክብር ወይም መልካም ስም ለመጉዳት አስቦ ሌላን ሰው እንደዚህ ይህንን ስራ ሰርቷል፣ የሆነ ነገር አድርጓል፣ እንደዚህ ያለውን ነገር አድርጓል ወይም ደግሞ መጥፎ ነገር አለበት፣ መጥፎ ህመም አለበት እያለ ለሌላ ሶስተኛ ወገን እየገለጸ እንደሆነ እውነት እንኳን ቢሆን ነገሩ ንግግሩ ግን የዛን ሰው መልካም ስም የሚያጠፋ ከሆነ በስም ማጥፋት ወይም ደግሞ በሐሰት አምቷል ብሎ ሊጠየቅ ይችላል ማለት ነው። የድርጊቱ ፈጻሚ ሌሎች ሰዎችን የመጉዳት ሐሳብ ባይኖረው እንኳን የስም ማጥፋት ድርጊቱን መፈጸሙ ብቻ ጥፋተኛ ሊያስ ብለው ይችላል። ለመሆኑ አንድ ሰው ስም ማጥፋትና የሐሰተኛ ሀሜት ወንጀሎችን መፈጸም የሚችለው ምን ዓላማ ሲኖረው ነው ለሚለው ጥያቄያችንም አቃቤ ሕጓ ይህንን ማብራሪያ ሰጥተውናል። የስም ማጥፋት ወንጀል ዓላማ ስሙ የጠፋው ሰው እንዲጠላ፣ እንዲዋረድ ወይም ደግሞ እንዲሳቅበት ወይም ስሙ በጠፋ ሰው ላይ ሌላ ሰው እምነት እንዳይኖረው የዛን ሰው መልካም ስም ማጉደፍ መልካም ዝናውን ወይም ደግሞ የወደፊት እድሉ እንዲበላሽ ማድረግ መሆኑን እንዲሁ ከድንጋጌው መገንዘብ ይቻላል ማለት ነው። ብዙ ጊዜ የተለመደው የሌለበትን በሽታ አለ ማለት፣ ከንግድ ጋር ተያይዞ እውነተኛ ያልሆነ ሀሜት ወይም ደግሞ ስም ማጥፋት ሆን ተብሎ የሰውን መልካም ስምና ዝናውን ለማጥፋት ተብሎ ሊደረግ እንደሚችል ዓላማ በግልጽ ተቀምጧል ማለት ነው። ንቃት አንድ ቃል ወይም አረፍተ ነገር ስም ማጥፋት ነው እንዲባል፣ ቃሉ ወይም አረፍተ ነገሩ ለሶስተኛ ሰው ሊነገር እንደሚገባ በሕጉ ተደንግጎ ይገኛል። ነገር ግን ለሶስተኛ ወገን ሳይሆን በቀጥታ ለተበዳዩ የተነገረ እንደሆነ ነገሩ ከስም ማጥፋትና ሐሰተኛ ሐሜት ይልቅ የወንጀል ድርጊቱ ወደ ስድብና ማዋረድ ሊቀየር እንደሚችልም ወይዘሮ ሜሮን ነግረውናል። በንግግር በጽሁፍ አለያም በሌላ ማንኛውም መንገድ የተገለጸ የስም ማጥፋትና ሐሰተኛ ሐሜት የሚያስከትለው የወንጀል ተጠያቂነት እንዴት ይገለጻል? ለህግ ባለሙያዋ ያቀረብነው ሌላው ጥያቄ ነበር። የሚያስከትለውን የወንጀል ተጠያቂነት ስናይ በወንጀል ህጉ በአንቀጽ 13 ላይ እንደተቀመጠ ነገሩ እውነት ሆኖ ነገር ግን የሌላውን ሰው ክብርና መልካም ስም በንግግሩ ያጠፋ ከሆነ የግል አቤቱታ ሲቀርብበት በስም ማጥፋት ከስድስት ወር በማይበልጥ ቀላል እስራት ወይም ደግሞ ገንዘብ መቀጮ ሊቀጣ ይችላል። ከዚህ ባለፈ ደግሞ የተናገረው ነገር እውነት ቢሆን እንኳን ድርጊቱ የተደረገበት ሀሳብ ግን ለመጉዳት የተደረገ እንደሆነ በተጨማሪ የወንጀል ተጠያቂነትን የሚያመጣ ነው። እያወቀ መሆነ በቸልተኝነት ድርጊቱን ፈጽሞት ከሆነ በሀሰት አሜድ ከአንድ ወር በማያንስ ቀላል እስራት እና በገንዘብ መቀጮ ሊቀጣ እንደሚችል ድንጋጌ ያስቀምጣል። ይህ ድርጊት የተፈጸመው በባለስልጣናት ዘንድ ሆኖ ከሆነ በሀሰት ወንጀል ወይም መክሰስ በአንቀጽ አርባ ሰባት መሰረት አንድም ሰው በሀሰት የክሰሰ ውጭ ያለ ከሆነ ወይም ስን በሀሰት ያጠፋ ከሆነ በስም ማጥፋት ወንጀል በተደራቢነት ሊያስቀጣ እንደሚችል ተቀምጧል ማለት ነው ስለዚህ በተመሳሳይ እንደዚህ አይነት ድርጊቶች ሊፈጸሙ የሚችሉት ከላይ እንደገለጽ ነው በቃል በድምፅ በምስል እና በምልክት ሊሆን ይችላል ብለናል ከነዚህ ማስተላለፊያዎቹ ዘዶች ደግሞ አንዱ አሁን ላይ ኮምፒውተር ሲስተም ወይም ደግሞ የኢንተርኔት አለሙ ተጠቃሽ ነው። ወንጀሉ በዛ ከሆነ የተፈጸመው የኮምፒውተር ወንጀል አዋጅ ቁጥር ዘጠኝ መቶ ሀምሳ ስምንት ሁለት ስምንት አንቀጽ አስራ ሶስት ላይ ግልጽ እንደተቀመጠው ማንም ሰው ሆን ብሎ የሌላውን ሰው ክብር ወይም ደግሞ መልካም ስም የሚያጎድፍ ጽሑፍ ወይም ንግግር፣ ስዕል፣ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት አሰራጭቶ እንደሆነ የግላ ቤቷት ሲቀርቡበት ከሶስት አመት በማይበልጥ ቀላል እስራት ወይም ከብር ሰላሳ ሺህ በማይበልጥ በመቀጮ ወይም በገንዘብና በእስራት ሊቀጣ ይችላል ማለት ነው። በስም ማጥፋት የተከሰሰ ግለሰብ የተናገረው ወይም የገለጸው እውነት ሆኖ ወይም እውነት መሆኑን ለማወቅ በቂ ምክንያት ኖሮት ድርጊቱን በሚፈጽምበት ጊዜ የሌላውን ሰው ስም ለማጥፋት ወይም ክብር ለመጉዳት ሐሳብ ያልነበረው መሆኑን ወይም ተገቢ ለሆነ ጠቅላላ የሕዝብ ጥቅም ወይም ከፍ ላለ ጥቅም ወይም ሞራላዊ ዓላማ መሆኑን ያስረዳ እንደሆነ በስም ማጥፋት ወንጀል አይጠየቅም። በዚሁ ተግባሩ ክስ ቀርቦበት ጥፋተኛ ሆኖ የተገኘ ግለሰብ የቅጣት ውሳኔውን ሊያከብዱበት የሚችሉ ሁኔታዎች ስለመኖራቸውም ከአቃቤ ሕጉ ሰምተናል። ወንጀሉን የሚያከብዱ ሁኔታዎች ምንድን ናቸው? የሚለውን ስም ማጥፋትና የሐሰት አመት ወንጀል የስራ ግዴታውን በማከናወን ላይ በሚገኝ መንግስት ሰራተኛ ላይ ተፈጽሞ እንደሆነ ወይም ደግሞ ከመንግስት የስራ ተግባሩ ጋር በተያያዘ ታስቦ ተፈጽሞ ከሆነ ድርጊት የግል አቤቱታ ሲቀርብበት ወንጀሉ ስም ማጥፋት ሆኖ ከተገኘ አንድ ወር እስከ አንድ አመት ለመድረስ የሚችል ቀላል ስርዓት ወይም ደግሞ በመቀጮ ሊቀጣ ይችላል። ወይ ደግሞ የሐሰት አመት ሆኖ ሲገኝ ደግሞ ከሶስት ወር በማያንስ ቀላል ስርዓት ሊቀጣ እንደሚችል ወይም ደግሞ በተጨማሪነት በገንዘብ መቀጮ ሊቀጣ እንደሚችል በግልጽ ተቀምጦ ስለሆነ ወንጀሉ የተፈጸመው በተበዳዩ መልካም ስም ላይ ከባድ ጉዳት ለማድረስ በማቀድ ተፈጽሞ ከሆነ ከስድስት ወር በማያንስ ቀላል እስራት እና በመቀጮ ይቀጣል። በሌላ በኩል ወንጀሉ የአንዱን ሀገር ክብር ስለመንካት ተፈጽሞ ከሆነ በወንጀል ሕጉ አንቀጽ መቶ አርባ አራት መሰረት ከሶስት ወር በማያንስ ቀላል እስራት ወይም ደግሞ ከአምስት መቶ ብር በማያንስ መቀጮ እንደሚያስቀጣ ደንግጓል ማለት ነው። የሀገሪቱን ምልክቶች መድፈር፣ የውጭ ሀገር መንግስታት እና በመንግስታት መካከል የተቋቋሙ ድርጅቶችን የሚያዋርድ ድርጊት ተፈጽሞ ከሆነ በልዩ ድንጋጌዎች ስር እንደተቀመጠው በቀላል ስርዓት ወይም በገንዘብ መቀጮ፣ ነገሩ ደግሞ በጣም ከብዶ ሲገኝ ከበሶስት ወር ስርዓት ሊቀጣ እንደሚችልና ይህ የወንጀል ድርጊት ግን ስም ማጥፋቱ ወይም የሐሰት ሀሜቱ በህጋዊ ሰውነት በተሰጣቸው ድርጅቶች ተፈጽሞ ሲገኝ ደግሞ ቅጣቱ የገንዘብ መቀጮ ሊሆን እንደሚችል ተደንግጓል። ስም ማጥፋት እና የሐሰተኛ ሀሜት በወንጀል ብቻ ሳይሆን በፍትሀ ብሔር ህግ ሊያስቀጣ እንደሚችልም ተቀምጧል። ይሁንና ያጠፋል የተባለውን ድርጊት በንግግር ወይም በጽሑፍ የሰራው ሰው በዚሁ ጽሑፍ ወይም በንግግሩ የማንንም ሰው ስም በተለየ መንገድ ካልገለጸ በስተቀር ስም እንዳጠፋ አያስቆጥረውም፣ በማለትም ይደነግጋል። የተባሉት ነገሮች ከስራው ጋር አግባብነት ያላቸውና በተግባሩ ውስጥ ሆነው የተነገሩት ክብርን ለመንካት በማሰብ ሳይሆን ተግባሩን በሚያከናውንበት ጊዜ በተለይም በምርመራ ሪፖርት በማድረግ ወይም የምስክርነት ቃልን በመቀበል ለፍርድ ቤት ወይም በአስተዳደር መስሪያ ቤቶች ፊት በመከራከር በተፈቀደለት የመንግሥት የመረጃ ግልጋሎት ጊዜ በመንግሥት ሠራተኛ ወይም ነገረ ፈጅ በልዩ አዋቂ ወይም ምስክር በጋዜጠኛ ወይም በማንኛውም ሌላ ሰው በቅልቦና የተደረጉ ወይም ተደግመው የሚነገሩ ንግግሮች፣ መግለጫዎች ወይም አስተያየቶች እንደ ስም ማጥፋት ወይም ክብርን መንካት ተቆጥረው እንደማያስቀጡም በወንጀል ሕጉ ተደንግጎ እናገኘዋለን። ነገር ግን ይህ አድራጎት ሌላ ሰው እንደሚጎዳ አስቀድሞ የሚያውቅ መሆኑ ከተረጋገጠ በስም ማጥፋት ተጠያቂ ሊሆን እንደሚችል በፍትሐ ብሔር ህጉ በግልጽ ተቀምጦ እናገኘዋለን። የሐሰት ሀሜትና ስም ማጥፋት በወንጀል ብቻ ሳይሆን በፍትሐ ብሔርም ተጠያቂነትን ሊያመጣ ይችላል። በሁሉም በቅድም ባላቸው በጽሁፍ ወይም በሌላ ዘዴ የሚፈጸም ስም ማጥፋት የፍትሐ ብሔር ተጠያቂነትን ሊያመጣ ይችላል። እዚህ ላይ የመጉዳት ሀሳብ እንዲኖረው አይጠበቅም። በግልጽ የፍታ ብሔር እኮ አንቀጽ ሀያ አርባ አምስት ላይ እንደተቀመጠው የስም ማጥፋት ተፈጽሟል ማለት አንድ ሰው የሀሳብ ክፍሉ የመጉዳት ሀሳብ ብቻ ሊሆን እንደማይችል በግልጽ አስቀምጦታልና ተፈጽሞ በተገኘ ጊዜ በፍታ ብሔር በስም ማጥፋት የሚጠየቅ እንደሚችል እና የፍታ ብሔር ሊያመጣ እንደሚችል በግልጽ በሻቤ ርጓ አንቀጽ ሀያ አርባ አምስት ተቀምጦ እናገኘዋለን። በአጠቃላይ ማንኛውም መብት ከራሱ ጋር ይዞ የሚመጣው ግዴታ አለ። ሀሳብን በነፃነት የመግለጽ መብትም ህገ መንግስታዊ ግዴታዎች አሉት። የሌላውን ሰው ክብርና ስም በማይጎዳ መልኩ ሊተገበር ይገባል። ስለሆነም ማንኛውም ሰው መብቱን በመተግበር ሂደት ውስጥ የሌሎችን ሰዎች ሰብአዊ መብት ማክበር፣ የሀገሪቱን ሰላምና ደህንነት መጠበቅ እንዳለበት መዘንጋት የለበትም የሚለው መልዕክት ማስተላለፍ ወቅድ ንቃት ክብራን አድማጮቻችን ስም ማጥፋትና ሀሰተኛ ሀሜት የወንጀል ተጠያቂነት በኢትዮጵያ ህግ እንዴት ይታያል የሚለውን ጉዳይ ሰፋ አድርገን የተመለከትንበት ዝግጅታችን በዚህ መልኩ ተጠናቋል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በዝግጅቱ መንገሻ አለሙ፣ ፕሮግራሙን በመምራት ደግሞ ትህትና ካሳሁን አብረናችሁ ቆይተናል። ሰናይ ጊዜ ንቃተ ህግ ንቃተ ህግ። የፌዴሪ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማኅበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ኅብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከ30 ይቀርባል። ንቃተ ህግ